አቡበከር አደም እባላለሁ። ዶመስቲክ የሆኑ ለመርባት የሚችሉ የሚፈቀዱ አይነት ያሉ የተለያዩ አይነት ወፎች እርባታ ከውጭ ሀገር በማስመጣት እዚህ በማባዛት በመሸጥ ላይ ያለው እኔ። እንስሳ በጣም ነው የምወደው። ደስ በመጀመሪያ እንደ ራሴ ነበር፣ እንደ ራሴ ያመጣው አስመጣው። ከዛ በኋላ የሰውን ፍላጎት ሳየው እና ደግሞ ያው ከተዋለዱ በኋላ ብዙም ብዛት ሲኖራቸው ስለሚያስቸግሩሽም ስለሚሉ ራሳቸውን እንዲችሉ ወደ ሽያጭ ወደ ሽያጭ ገባዩ ማለት ነው። አሁን ያሉት ለጊዜው የመጡ ያሉት ወፎች አሁን ምሳሌ ላቭ በርድ አሉ፣ በጂ የሚባሉ አሉ፣ ኮክቴል አለ፣ ሪንግ ኔክ፣ ኮንኮር ኮንኮር የሚባሉ አሉ፣ አፍሪካን ግሬ አለ። አሁን በዚህ በማውራት የሚታወቁት አፍሪካን ግሬዎች ናቸው። እነ ትላልቆች ናቸው ሳይዛቸው ብዙ አይነት ቃላት ከብዙ አይነት ቃላት መያዝ ይችላሉ። እነዚህ ደግሞ አሁን ውስጥ እንዳይሻቸው ትናንሾቹ እፎች ደግሞ ሰው ልጅ ላይ የተላመዱ ኢንዶር ላይ ብዛት ብዙ ጊዜ አሁን የእኛ ብሪዲንግ ላይ ስለሆኑ ነው። ብዛት አንድ ላይ ያሉት ብዙ ጊዜ ኢንዶር ላይ ነው የሚሰሩት። በራሳቸው ኬጅ አላቸው፣ ቤት ውስጥ ከሰው ጋር የተላመዱ ብዙ አይነት ነገሮች ጊዜ ያሳልፋሉ። ከአንቺ ጋር ከልጆች ጋር መሳለፊያ ናቸው። ከኬንያ ከታንዛኒያ እና ከጅቡቲ ነው ያስመጣ ናቸው ያሉት። ገበያው አሁን ለጊዜው ትንሽ ውድ ናቸው ያሉበት፣ ምክንያቱም ብዙም አልተራቡም። ያው ሲመጡ ያው ያለው ነገር ተቋፋላቸው መስት ያለው ነገር ብዙ የሚከፈሉ ብሮች አሉ። ከዛ ገዢ ከዛ ድረስ መቶች ላይ ይችላሉ ያወልዱ ይችላሉ ያያ ስላለ አሁን ከብዛታቸው አሁን ተመርጦ የተቀመጡ ናቸው ያሉት እነዚህ እነዚህ የሚያደረጉ ሰት ላይ አሁን መተናጣኝ ዋጋ እያወጣ ያለ ነው። አሁን ምሳሌ ሁለቱም ሰላሳ ሺህ ብር አሉ። አሁን አንዱ እስከ መቶ ሃምሳ ሺህ ብር ድረስ የሚሸጥ አለ። አሁን አፍሪካ እንግዶች ትልቅ ናቸው። እስኮ ለሞት ድረስ ሊሄዱ ይችላሉ እነሱ ይናገራሉ ማውራት ይችላሉ ይላሉ አንቺ የምትያቸው ነገሮች ሽፕቴሽን ያደርጉልሻል እነሱ እነሱ አሉ አሁን ምሳሌ እኛ ብዙ ጊዜ ሶሻል ሚዲያዎች ላይ ነው ያለው እና ብዙ ጊዜ አጋጣሚ ፖስት በሚደረጉ ሰዓት ላይ አጋጣሚ የሚያያቸው ሰዎች ላይ የተለያዩ አሁን ስቶር ላይ ምናምን ሲያዩዋቸው ቪዲዮዎች በሚያዩ ሰዓት ነው ሰው የሚጠይቅሽ ብዙ ጊዜ ሶሻል ሚዲያ ነው እያንቀሳቀሳቸው ያለው ምክንያቱም ልጆቻችን ዙሪያ አይነት ነገር ስላልሆኑ ቤቶች ላይ ያለው ነገር ቪዲዮች በምሰሪባቸው ሰዓት ላይ ልጆች በሚያዩ ሰዓት ብዙ ነገሮች ላይ በደምብ ደግሞ ኃላፊነት የሚያስ በተለይ ለልጅ በጣም አሪፍ ናቸው። ኃላፊነት ይሰማሻል። እነሱ ማብላት ማጠጣት፣ እንደ ራስ ሰርሻው አንደኛ ስንዶስ ካረሻቸው እንደ መንከባከብ አለብሽ። ያንን ለፊት ልጆቻቸውን ኃላፊነት ትምህርት ያስተምሩባታል። በጣም አሪፍ ናቸው። ሌላ ጥቅማቸው ምሳሌ አሁን እኔ አሁን በጣም ብዙ ጊዜ በሚደብረኝ ሰዓት ሰነሳ ጠቀቁጭ ብዬ ነው። ብዙ አይምሮሽን ያደስልሻል። መቼስ ከልጅነት ጀምሮ የወፍ ድምጽ ይባላል። እነዚህ ቢያንስ ብዙ አይነት ቃላት ብዙ አይነት ትላልቆቹ ብዙ አይነት ቃላት ይዛሉ። አንቺ ጋር አብሮ ይናወራሉ፣ ይመልሱልሻል። ትናንሾቹ ደግሞ ጣጣቱ ስትነሺ ስትረበሽ ያለው የአእምሮ ማደስ ተፈጥሮ እንግዲህ ከምንም በላይ ያደሳል። ለእነሱ ለእነሱ ይጠቅማሉ ማለት ነው። እነዚህ ወፎች ምግብ ማንኛውም እህል ማሽላ፣ አሁን ማሽላ ይበላሉ፣ በቆሎ ይበላሉ።

ቼክ የምናደርጋቸው በሳምንት አንዴ ምናምን ራሳች ካልፈለግ መስለን ምግብ አንዴ ይሞላላቸዋል ይዘጋጅላቸዋል። ምግብ ከተዘጋጀላቸው በኋላ አንዴ ይገባሉ፣ ይወጣሉ፣ ይበላሉ ነው። ይሄ የሚያስቸግር ባህሪ የላቸውም። ውሃም ራሱ ነው የሚጨንስላቸው። አንዴ ከሰካሹ በኋላ ራሱ ይቀንሳል ብለናቸው ከዛ በኋላ ማላመድ ነው። ብዙ ጊዜ እኛ የምናላመዳቸው ምንድነው ትላልቆቹ አሁን ከውጭ የመጡት ብዙ አክቲቭ አይደሉም። አሁን ቅድም እጄ ላይ ስታርፍ የነበረችው አሁን ምን ስትበላይ ነበረው ይሉት። አሁን ሰው አብራት አፏጫለሽ ፍጫ ሳፈጫ አፏጫሉ ምን ይላሉ። አሁን እናንተ አዲስ ስለሆናችሁባት ብርቅ ስለሆነባት ነባት ነው ብዙ ሰው ያስተቃሉ። ሁሉም የራሳቸው አይነት ወንድ እና ሴት መለያ አላቸው። አሁን በዚህ እዚህኛው ቤት ትንሿ ቤት ላይ ታቸው ባጅ የሚባሉት እነሱ አሁን ወንዶች ብዙ ጊዜ አፍንጫቸው ሰማያዊ ነው፣ በዛም ትለያቸው። ላቭ በርድ የሚባሉት ደግሞ ብዙ ጊዜ ሆዳቸው ጋር ነክተሽ የምትጠቂያቸው አሉ ኮክቴል ደግሞ ብዙ ጊዜ ወንዶቹ ቀይ ይሆናል፣ ግንባራቸው ያየሽ ብዙ ጊዜ አሁን ደግነቱ ቴክኖሎጂ በጣም ትንብላል። ቦታቸውን አንስተሽ ሰርች ማድረግ ነው። ሊዘምዝ ለያቸው ብዙ ጊዜ ያስቸግሩ ወንድና ሴቶ እና ሴት ታደረጋቸዋለሽ። እንደምታዩ ቦክስ ቦክሳቸው ላይ ራሳቸው ያስገቡሳል ይጥላሉ ማለት ነው። ተሽጧል ከዚ ፍም ብዙ ይወጧል ብዙ ቤቶች ላይ አሉ። እንትን ነው አንዲት ሲወልዱ ስድስት ሰባት ይወልዳሉ። 18 ከ21 ቀን ድረስ ምንደርስ ግብም እንደዶሮ ምንት የሚፈለፍሉት ብዙ ጊዜ አሁን ወስዷቸው ኢንዶር ነው የሚያደርጓቸው ቤት ውስጥ ነው የሚያደርጓቸው። እዛ ያበሏቸው በጣም የሚያምሩ ጧጧት ያላቸው ድምፅ፣ ከሰው ጋር ያላቸው ግንኙነት ቅርበታቸው ምናምን በጣም አሪፍ ነው። ብዙ ጊዜ አሁን ለልጆቻቸው የሚገዙት ለልጆቻቸው ይገዛላቸዋል። ብዙ ጊዜ ልጅን ቢዚ ያደርጋሉ። ብዙ እንስሳ የሚወድ ሰው ደግሞ ያው ለምን እንደሚወስዱ ለአንቺ መንገድ አያስፈልግም። በጣም እንስሳ የሚወድ ሆ አታችመንት ነው። ይለምዳሉ፣ ይላመዳሉ። ሌላ ወፍ በረው የሚጠፉ አይደሉም። አንቺ ጋር ከለመዱ ብዙ ነገር ማስተማር ቸርች ይከረበታሉ፣ ፍጨት ይለምዳሉ። ብዙ ነገር አላቸው።